ሰላም ውድ አንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለሰዓቱ የተሰሙ ትኩስ መረጃዎችን አጠናክረናል። በቅድሚያም ዋና ዋናዎቹ እናስደምጣችሁም። በተለምዶ የዘመነ ቡድን የሚባለው የፋኖ አደረጃጀት ወደ እርስ በርስ ጦርነት መግባቱን በይፋ አወጀም። ቡድኑ ባወጣው መግለጫ የእስክንድር የፋኖ ቡድን ላይ ውጊያ ማወጁን ገልጾ ከዚህ በኋላ የምንዋጋው ከመንግስት ጋር ብቻ ሳይሆን ከእስክንድር ቡድን ጋርም ጭምር ነው ብሏል። በሌላ በኩል በሰሜን ሸዋ መከላከያ ክፋን ኃይሎች የሞርታር ጥይት መማረኩን አሳውቋል። እናስደምጣችኋለን። ጌታቸው ረዳ አዲስ ፓርቲ አቋቋሙ። የሕዋት ለሁለት መሰንጠቅም አብቅቶ የደብረ ጽዮን ህወት አሸንፎ መውጣቱ ተረጋግጧል። የደብረ ጽዮን ህወት ወደ አራት ኪሎ የመጨረሻ ነው የተባለለትን ማስጠንቀቂያም ሰጥተዋል። እንመለስበታለን። ኢሳያስ አፈወርቄ ከአዲስ አበባ መርዶ ሰምተዋል። አማራ ሲባል ኤርትራ የሚለው የአብን ስብሰባ ትናንት ያወጣው መግለጫ እያነጋገረ ነው። ለኤርትራ ሀገርነት እውቅና አልሰጥም ሲል ሻዕቢያ ላይ ያነጣጠረ መግለጫ አውጥቷል። እንመለስበታለን። አሜሪካ በፈጸመችው ከባድ ጥቃት ኢትዮጵያውያኑ ተገደሉ። ለጥቃቱ ኢትዮጵያውያን ጨምሮ በርካታ አፍሪካውያን ዜጎች የተገደሉበት ሆኗል። የጥቃቱን ክስተት እናስደምጣችኋለን። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች፣ እነዚህና ሌሎች መረጃዎችን ይዘናል። አሁን ወደ ዝርዝሩ እናመራለን። አብራችሁን ቆዩም እንኳን ደስ አላችሁ። አቅም አይፈቅድም ማለት ቀረ። ብዙቻችሁ ስጠብቁት የነበረው የትንሳኤ የባል ዲም ሲር ልስቴት ልዩ የባል ቅናሽ ነሆ ተጀመረ። በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ እንሆ መጥቶላቸዋል። ምን ይሄ ብቻ እስከ ዓመት ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ፣ ከባለ አንድ እስከ ባለ አራት መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ስለዚህም ለአምስት ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ የሆኑ ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በተለምዶ የዘመነ ቡድን የሚባለው የፋኖ አደረጃጀት ወደ እርስ በእርስ ጦርነት መግባቱን በይፋ አወጀ። ቡድኑ ባወጣው መግለጫ የእስክንድር የፋኖ ቡድን ላይ ውጊያ ማወጁን ገልጾ ከዚህ በኋላ የምንዋጋው ከመንግስት ጋር ብቻ ሳይሆን ከእስክንድር ቡድን ጋር ጭምርም ነው ብሏል። በሌላ በኩል በሰሜን ሸዋ መከላከያ ከፋኖ ኃይሎች የሞርታር ጥይት መማረኩን አሳውቋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ከብልጽግና መንግስት ጋር ከመዋጋት አልፈው አሁን ወደ እርስ በርስ ጦርነት ገብተዋል። የፋኖ አደረጃጀቶች ወደ አንድ መምጣት አቅቷቸው እየተንገዳገዱ ባለበት በዚህ ወቅት በዘመነ የሚመራው የፋኖ አደረጃጀት በእስክንድር በሚመራው የፋኖ ቡድን ላይ ውጊያ አውጇል። የእስክንድርን ቡድን ጠላት ሲል የፈረጀው የነዘመነ መግለጫ በእስክንድር የሚመራው አፋድ የተሰኘውን አደረጃጀት ከመንግስት ጋር ሆኖ እየወጋን ነው ሲል ከሷል። በተለይም በወሎ አካባቢ የሚንቀሳቀሱት የእስክንድር ፋኖዎች ከመንግስት ኃይሎች ጋር አብረው ከበባ ውስጥ ካስገብተው የማስመጣት ስራ ሰርተውብናል በማለትም ወንጅሏል። እስክንድር የሚመራው አፋድ ከብልጽግና ጋር አብሮ ዘመቻ ከፍቶብኛል የሚሉት እነዚህ የፋኖ አደረጃጀቶች ከዚህ በኋላ እኛም ወደ እርምጃ እንገባለን ሲሉ በፋኖ አደረጃጀቶች መሃል በይፋ እርስ በርስ ውጊያ መጀመሩን አውጀዋል። ይህ በእንዲህ እንዳለ በሰሜን ሸዋ መከላከያ ከፋኖ ኃይሎች የሞርታር ጥይት መማረኩን አሳውቋል። ከሰሞኑ በሰሜን ሸዋ ዞን መርሃቤት የወረዳ በመከላከያ ኮማንዶ ጦርና በአካባቢው በሚንቀሳቀሱ ፋኖ ክንፍ መካከል ውጊያ መካሄዱን መከላከያ አስታውቋል። መከላከያ በአካባቢው ውጊያ መካሄዱን በገለጸበት መረጃ ዋስንተኛ ሲል የሚገልጸውን ፋኖን ደምስሶ ድል እንደ ቀናው አስታውቋል። የአየር ወለድ ክፍለ ጦር ባደረገው የተቀናጀ ዘመቻ በርካታ የፋኖ ተዋጊዎችን በመደምሰስ ቀሪውን መማረኩን የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዲቦ ተናግረዋል። በውጊያው የሞርተር ቁምቡላን ጨምሮ የተለያዩ የጦር መሳሪያዎችና፣ ባለ ሁለት እግር ሞተሮችና ከ30 ኩንታል በላይ እህል መማረኩንም መከላከያ አሳውቋል። በሌላ በኩል በጎጃም ቀጠና ከሰሞኑ ከፍተኛ ትንቅንቅ ከተደረገባቸው አካባቢዎች መካከል አንዱ ከሆነው ጃዊ መረጃዎች መረጃዎች ወጥተዋል። በጃዊና አካባቢው ከፍተኛ ውጊያ መካሄዱን መከላከያ ባወጣው መረጃ አረጋግጧል። የመከላከያ እዝ ንስር ክፍለ ጦር ሬጅመንት በጃዊና አካባቢው በፋኖ ላይ ጠንካራ ወታደራዊ እርምጃ መውሰዱን አስታውቋል። ሬጅመንቱ በአካባቢው ባደረገው ውጊያ በርካታ የፋኖ ተዋጊዎችን በመደምሰስ ተሽከርካሪዎችን ማስመለሱን ገልጿል። ጃዊ ላይ የተካሄደው ጠንካራ ውጊያ ለጊዜው መቆሙን መረጃዎች የሚያመላክቱ ሲሆን እስከ ቤሻንጉል ጉምዝ መተከል ድረስ የዘለቀው ጥረት መኖሩ እየተነገረ ነው። ጌታቸው ረዳ አዲስ ፓርቲ አቋቋሙ። የህዋት ለሁለት መሰንጠቅም አብቅቶለት የደብረ ጽዮን ህዋት አሸንፎ መውጣቱ ተረጋግጠዋል። የደብረ ጽዮኑ ህዋት ወደ አራት ኪሎ የመጨረሻ ነው የተባለለትን ማስጠንቀቂያም ሰጥቷል። በህዋት ቤት በተፈጠረው ፍትጊያ ተገንጥሎና ተሸንፎ የወጣው የጌታቸው ረዳ ቡድን አዲስ ፓርቲ ማቋቋሙን ይፋ አድርጓል። የትግራይን ሰላማዊና ዲሞክራሲያዊ መጻኢ እድል ለማረጋገጥ እንደ አንድ እርምጃ የተወሰደው ይህ ጉዳይ ሰፊ መሠረት ያለው የፖለቲካ ተሳትፎን የሚያጉለብት ነው ተብሎለታል። የጌታቸው አንጃ በወጣው መግለጫ የመድበለ ፓርቲ ተሳትፎ ለማጎልበትና የዲሞክራሲ ሂደቶችን ተቋማዊ ለማድረግ ያለውን ቁርጠኝነት በመግለጽ ሽግግሩን ለትግራይ የፖለቲካ ምህዳር ምላሽ አድርጎ አስቀምጠዋል። መግለጫው አክሎም ፓርቲ የማቋቋም እርምጃም የትግራይ ወጣቶች፣ ምሁራን፣ የሲቪክ ማህበራት ሰላማዊ የፖለቲካ ውይይት ለመጀመር የሚያደርጉትን ንቁ ተሳትፎ የሚያጎላ ነው ያለ ሲሆን ውጥኑ አሮጌውን የፖለቲካ ባህል ከማስቀጠል ይልቅ አሳታፊና ምክክርን በማጎልበት አዲስ ዲሞክራሲያዊ ስርዓትን ለማጠናከር ይፈልጋል ብሏል። መግለጫው አክሎም በህዋት ውስጥ ያለው የአቶ ጌታቸው አንጃም ራሱን ወደ ፖለቲካ ፓርቲነት ለማሸጋገር በይፋ መወሰኑን በዲሞክራሲያዊ እሴቶች ላይ ያተኮረ መሆኑን አመላክቷል። እንደ ቡድኑ ገለጻ ይህ የመልሶ ማዋቀር ስራ በጥንቃቄ በማቀድ እየተካሄደ ሲሆን በክልሉ ሰፊ ዲሞክራሲያዊ የፖለቲካ ማዕቀፍ ለመገንባት ድልድይ ሆኖ ያገለግላል ብሏል። ይህ በእንዲህ እንዳለ ደብረ ጽዮን የሚመሩት ህዋት በበኩሉ የመጨረሻ ነው የተባለለትን ጥይት ወደ አራት ኪሎ ተኩሷል ውቅና ያለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲል የፌዴራል መንግስቱን አስጠንቅቋል። ፓርቲው በመግለጫው ፓርቲው ባወጣው መግለጫ አደራዳሪዎች፣ የአፍሪካ ህብረት ፓኔልና ዓለም አቀፉ ማህበረሰብ የህዋትን ህጋዊ ውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። በፌዴራል መንግስት እየተደረገ ያለው የፕሪቶራ ስምምነትን የሚጥስ አካሄድ በተመለከተ ህዋት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫው ፓኔሉም የህዋት ሕጋዊ ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣይ የፓኔሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ብሏል። ኢሳያስ አፈወርቄ ከአዲስ አበባ መርዶ ሰምተዋል። አማራ ሲባል ኤርትራ የሚለው የአብን ስብሰባ ትናንት ያወጣው መግለጫ እያነጋገረ ነው። ለኤርትራ ገርነት እውቅና አልሰጥም ሲል ሻቢያ ላይ ያነጣጠረ መግለጫ አውጥቷል። በቅርቡ በርካታ አመራሮቹና አባላቱን ያገለለ ጠቅላላ ጉባኤ በማካሄድ ከፍተኛ ወቀሳ የገጠመው አብን ክልላዊ፣ ሀገራዊና ቀጠናዊ ጉዳዮች ላይ መክር ያስኩት ያለው አቋም ከደጋፊዎች እስከ ተቃዋሚዎቹ፣ ከኤርትራ እስከ ኢትዮጵያ መንግስት ደጋፊዎች፣ ከአማራ ፖለቲካ ኃይሎች እስከ ሌሎች የፖለቲካ ኃይሎች እያነጋገረ ነው። በበለጠ ሞላ ሊቀመንበርነት የሚመራው አብን ትናንት እሁድ ሚያዝ 19 ቀን 2017 ዓም አካሄድኩት ባለው የስራ አስፈጻሚ ስብሰባ ኤርትራን እንደ ሀገርነት አልቆጥርም ብሏል። አብን ከአማራ ህዝብና ከቀጠናዊ የሰላም መረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻቢያ አሁናዊና የትናንት ዘመን ሁኔታ ላይ ሰፊ ግምገማ አድርጌያለሁ ብሏል። ሻቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል ሲልም ወንጅሏል። አብን ከአስር ባነሱ ስልጣን በተጋሩ ሰዎች ጥልቅ ግምገማ አድርጌ ያዝኩት ባለው አቋም ኤርትራ ሀገር አይደለችም ብሏል። አብን ኤርትራን እንደ ሀገር አልቆጥርም ያለው ስልጣን በተጋሩት ሊቀመንበሩ በለጠ ሞላ፣ ጋሻው መርሻ፣ የሱፍ ኢብራሂምና መልካሙ ጸጋይና ሌሎች አራት ሰዎችን ጨምሮ አጠቃላይ በስምንት ሰዎች የተያዘ አቋም ነው። ምንም እንኳን አሁን ላይ ቅቡልነቱ ቢያሽቆለቁልም አብን በአማራት ስም እየተንቀሳቀሰ ኤርትራን በጠላትነት የፈረጀና እንደ ሀገር ቅና አልሰጥም ያለ የመጀመሪያ ፓርቲ ሆኖ ብቅ ብሏል። የነበለጠ ሞላ ብን ባወጣው መግለጫ ሻቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል ነው ብሏል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ ያለው ሲል ወንጅሏል። ሻቢያ የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆኑ በሀገራችን ብሔራዊ ጥቅም ላይ ጉዳት ልምጣ ያለ ነታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ ጥብቆ ሊታገለው ይገባል ሲል ቅስቀሳ አድርጓል። ኤርትራን በጠላትነት በይፋ ፈርጆ የትግል ጥሪ ያቀረበው የነበለጠ ሞላው አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ በማለት የአገርነት እውቅና ነፋጊ ሆኖ ብቅ ብሏል። ኤርትራ ሀገር የሆነችው በሻቢያና በውያኔ ስምምነትና በሁለትዮሽ መመሳጠር እንጂ የኢትዮጵያ ህዝብ ተሳትፎ የተደረገበት አይደለም ብሏል። ለኤርትራ መገንጠል ሻቢያንና ህወሓትን ተጠያቂ ያደረገው አብን የሀገርነት እውቅና የነፈገው ከባህር በር ጋር በማያያዝ ነው። አብን ኤርትራ ታሪካዊ የሀገርነት ሂደት ቅቡልነት ላይ ካነሳው ጥያቄ በተጨማሪ የባህር በር ባለቤትነትን አንስቷል። ኢትዮጵያ ታሪካዊ ዞታዋ ከሆነው የባህር በር የተነፈገችው የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ ቁርጠኛ ትግልም እንዲደረግበት ሲል ጠይቋል። በነበለጠ ሞላ አብን ግምገማ ሻቢያ የኢትዮጵያና የቀጠናው ጂኦፖለቲካዊ ጉዳዮች ከሰላማዊ ውይይትና ድርድር ይልቅ የግጭትና ጦርነት ባህል አጎልብተዋል ሲል ከሷል። ሻቢያን አምርሮ የኮነነው አብን ያንጸባረቀው አቋም በአማራ የፖለቲካ ኃይሎች በኩል አይወክለንም በሚል እየተኮነነ ሲሆን በመንግስት ደጋፊዎች በኩል ደግሞ እየተወደሰ ነው። አሜሪካ በፈጸመችው ከባድ ጥቃት ኢትዮጵያውያኑ ተገደሉ። በጥቃቱ ኢትዮጵያውያን ጨምሮ በርካታ አፍሪካውያን ዜጎች የተገደሉበት ሆኗል። አሜሪካ አፍሪካውያን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃት በርካቶች መገደላቸውን የየመን ሁቲዎች አሳወቁም። አሜሪካ በሁቲ ኃይሎቹ ቁጥጥር ስር ባለው የሰሜን ምዕራብ የመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ተዘገበ። አልማሲራ የተባለው የሁቲ የቴሌቪዥን ጣቢያ እንዳለው ሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ጣቢያው በአንድ የወደመ ሕንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳይ አሰቃቂ ምስሎችን አሳይቷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ አገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በሕገ ወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና ባህረ ሰላጤው ሀገራት ይጓዛሉ። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብ ቆይቷል። አሁን በአሜሪካ ጥቃት በስደተኞቹ ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዚዳንት ትራምፕ በሁት ሰዎች ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥ ከ800 በላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሀውቲ ተዋጊዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑን የሚሳይልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገድለዋል ብሏል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙ ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻዎች ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በተፈጸመ ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃቱ የራስ ኢሳ ነዳጅ ማምረቻን ማውደሙንና ይህም ሁቲዎች ዘመቻቸው ተጫማሪዎቹን የማካሄድ አቅማቸውን የሚያዳክም ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠር ዶላር ገቢን ያሳጣል ብሏል።